በኢሞ በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እጀላችሁ የመጣወይ ቃላት ምስረታ ነው። ቃላትን እንዴት እንመሰርታለን? እያንዳንዳቸው ብቻቸውን ቁጭ ያሉትን ቃላቶች ማለትም ሆሄዎች፣ ቅርታ ሆሄዎችን ሰባስበን ቃል እንዴት እንመሰርታለን የሚለውን ነው። ባለፈው ቪዲዮዋችን ቃል የሆሄዎች ስብስብ ቃል ብለን እንጠራዋለን። ቃል ማለት አንድ ትርጉም ያለው ነገር ግን ሙሉ መልእክት ማያስተላልፍ፣ እሺ ብለናል። ስናይ ዛሬ የምናየው እነዚህ እያንዳንዳቸው ያንዳንዳቸው ቁጫሉ ሆሻቶች አሉ። እነዚህ ሆሄ ናቸው። እነዚኞች ደግሞ ምናቸው ናቸው? ቃል ናቸው። እነዚህ ሆሄዎች በአንድ ላይ ተጠላቅመው ወይም ተደምረው የሚፈጥሩት ይሄ ምን ይባላል? ቃል ይባላል። እሺ እነዚህ ስናይ ላቀ? ዝትደበጠተራመሰለሙከረ ይኸው እነዚህ ሁላ ምንድን ናቸው ሆሄዎች ናቸው እነዚህ ተጠረቃቅመው ግን ምን ይሰጡናል ቃልን ይሰጡናል እ ሁሎችን አንድ በአንድ እንዴት አድርገን አጠረቃቅመን ቃል እንደመሰረትነ እናያቸው እስቲ ለምሳሌ ይህ ምን ይላል? ይህ ቃል ሙ ሙ ዝ ሙ ዝ ሙ ዝ ይው ሙ ይቻት ዝ ይቻት ይችን በአንድ ላይ አርገን ስንጽፋት ሙ ይው ሙ ከዚህ ወሰድነ ዝ ይችን ዝ ከዚህ ወሰድነ በአንድ ላይ ስንጽፋቸው ሙዝ ሙዝ ሚል ትርጉም ይሰጡናል፣ ማለት ነው። በየራሳቸው ያሉ ይህን ትርጉም የለም ነበር። አሁን ግን አሰብ አሰምና ስንስፋቸው ሙዝ ሚል ትርጉም ይሰጡናል። እሺ። እኛው ደግሞ ሙከራ ሙ ከራ ሙከራ። እሺ። እነዚህ እንደመሆነም ሙ ከራ ይኸው ሙ ይችን ይችን ሙን ወሰነ ከዛ ደግሞ ማለት ከ ከ እዚህ ጋር ይቻል ራ ራ ደግሞ ይቻል ባንድ ላይ ደርድረሰን ጽፋቸው ሙ ከ ራ ሙከራ ሙከራ። እሺ፣ እኛው ደግሞ በ ለ ጠ በ ለ ጠ በለጠ መጀመሪያ ካላወቅ ናቸው ይህ በለጠ የሚለው አንድ ላይ የሚገኝ ወይም ደግሞ ሊመስለን ይችላል። ግን እነዚህ ፊደሎች በየአቅጣጫው ወይም ደግሞ እየብቻቸው ያሉት ናቸው። በም ለም የራሴ የራሳቸውን ይችም በተብላ ይችም ለተብላ ይች ደግሞ ጠ ተብላ የነበረች አንድ ላይ ሆኖ በለጠ የሚል አንድ ቋሚ ትርጉም የሰጡ ማለት በለጠ ስነ እዚህ ጋር ስናነበው በ ይቻት ለ ይቻት ጠ ይቻት እዚ ጋ ያው በ ብለን እንጠራዋለን። ሆሄ ነው። እዚ ጋ ለ እዚ ጋ ጠ ያው በን ከዚ ጋ ወሰድነ በ ለን እዚ ጋ ወሰድነ ለ ጠን እዚ ጋ ወሰድነ ጠ በለጠ በለጠ በለጠ ብለን ትርጉም ሰጠናለን። እኛ ደግሞ ሰ በ ረ ሰ በ ረ ሰበረ እነዚህ ደግሞ ያው ሰ ይቻት በ ይቻት ረ ይቻት እነዚህን በስራ ስንጥፋቸው ለምሳሌ ይሁን ሰ የመጀመሪያ ፊደል ናት። ከዛ ደግሞ በ ሁለተኛ ፊደል ረ ይሁን ሰ በ ረ ሰበረ ሰበረ። እሺ ይሄኛው ደግሞ ቀ ለ ጠ

ለጠ ይኸው ቀለጠ፣ ቀለጠ። በላ በላ እዚህ ጋር ብቻውን ስላነበው በበ ነው ይህም ላ ነው። በአንድ ላይ ግን ይችንና ይችንን ላድርግ ስላነባቸው ይኸው በላ በላ በላ። እስኪ አሁንም ደግሞ ሌላ ቃል ለምሳሌ ደመረ ደመረ እዚህ ጋ በስርዓት ደድረስ ንጽፈው ደመረ ደመረ ሚል ትርጉም ወይም ደግሞ በአንድ ላይ አጠራቀመ ደመረ ቁጭ አደረገ ሚል ትርጉም ይሰጠናል፣ ማለት ነው። ሌለኛው ደግሞ እስኪ መከ ረ መ ከ ረ ው እነዛ የብቻቸው የነበሩት በአንድ ላይ ስናሰባስባቸው፣ መ ከ ረ መከረ፣ መከረ። አንድ ሰው ጥፋት አጥፍቶ አንድ ሰው ከመከረው መከረ፣ መከረ እንለዋለን ማለት ነው። መከረ። እሺ፣ ይህኛው ደግሞ መራ መራ መንገድ አሳዬ። መራ መራ መራ መራ። እሺ አሁን ደግሞ እስኪ ከዚህ ውስጥ ካሉት ያኛውን ሳናይ ዝብርቅርቅ ያሉት ተራመደ የሚለውን እስኪ ሰው ሰው እንፈልገው ነው። ተራመደ ተራመደ ይሄው ተራመደ ተራመደ ወይም ሄደ ተራመደ ተራመደ ይላል ማለት ነው። እሺ ሌለኛው ደግሞ እስኪ ከበረ ከበረ። ይሄው ከዚህ ውስጥ ከበረ የሚለውን ፈለገን ስናገኘው ከ ይቻት ከ

በረ ከበረ ከበረ ይላል። እሺ፣ ሌላኛው ደግሞ አሁን ከመረ ከመረ ከመረ አንድን ነገር ቁጭ አደረገ ለማለት ልንጠቀመው እንችላለን ማለት ነው። እስኪ ለምሳሌ ይህን ስንጠቀም ከ ከመረ ከ እንደዚህ ዝብር ብለን ስናቸው እንደዚህ ትርጉም የሚሰጡ ወይም ደግሞ ትርጉም ያላቸው ቃል የሚሰሩ አይመስለንም። ከመረ ከመረ ከመረ የው በቀላሉ ከመረ የው ከመረ ሚል ትርጉም ወይም ደግሞ ከአንድ ላይ ቁጭ አደረገ ሚል ከመረ ሚል ትርጉም ያለው ቃል መስርቶልናል ማለት ነው። ሌላኛው ደግሞ ሰለቀ፣ ሰለቀ። እስኪ ይህን ቃል ከዚህ እንፈልገው። እስቲ ሰ ይቻት፣ ለ ይቻት፣ ቀ ሰ ለ ቀ ሰ ለቀ ሰለቀ ሰለቀ። ከዛ ዝብርቅ ያልቱን ስናመጣ እዚህ ሰለቀ ሚል ቀልጠፍ ያለ ንባብና ትርጉም ይሰጠናል። ሰለቀ ሰለቀ። ሌለኛው ደግሞ ሌለኛው ደግሞ ጠለቀ ነው። ጠ ለቀ ጠለቀ ጠለቀ ጠለቀ እዚህ ላይ ስናነበው ጠለቀ ጠለቀ። እሺ፣ ሌላው ደግሞ ቀጠረ ቀጠረ ይሄው ቀጠረ ቀጠረ ቀጠረ ይኸው፣ ቀጠረ ልክ እነዚህ ሁሉ ቃላት የተመሰረታየት ነው። እነዚህ ዝብርቅ ብለው ከተቀመጡት ከነዚህ ሆሄያቶች ይህ ሁሉ ቃል ተመስርቷል። ትርጉም ያለው ቃል ተመስርቷል ማለት ነው። እንደዚህ ግን በትንሹ ዝም ብለው ብቻቸውን ያሉ ትርጉም ያላቸው አይመስሉም ማለት ነው። እሺ፣ ሌላኛው ደግሞ በ በቀለ በቀለ በቀለ የሚል ትርጉም ይሰጠናል ማለት ነው። ሌላም በጣም ብዙ እጅ ብዙ ብዙ ቃል መመስረት ይቻላል። ለምሳሌ ከዚህ ላይ ባንጽፈውም ደራ። ሌላ ደግሞ ጠላት። እስኪ እናንተ እነዚህን አሁን መሰረትላችሁን፣ እናንተ ጻፏቸው ስ እናንተ በእስክርቢቷችሁ ጻፏቸው ስ። ለምሳሌ እንደነዚህን ለመጻፍ ጠላት፣ ጠ ጠላት ጠላት። እሺ ሌላ ደግሞ ተ ጠ ራ ተ ጠ ራ ተጠራ። እዚዎችን ተ ትወስዳላችሁ፣ እዚያ ጠ፣ ከዚያ ራ፣ በአንድ ላይ ስትፉት ተጠራ። ልክ ጠላት የሚለውንም ጠ እዚህ ትወስዳላችሁ፣ ላ እዚህ ትወስዳላችሁ፣ ት ጠላት። ጠላት። እሺ ሌላ ደግሞ ሌላም እጅግ ብዙ መመስረት ይቻላል። መመስረት ይቻላል። ተ፣ ረ፣ ከ፣ በ፣ ተ ረ ከ በ ተረከበ። ልክ እንደዚህ ያደረጋችሁ ብዙ ቃል መመስረት ትችላላችሁ። ከዚህ ውስጥ ብዙ ቃል መመስረት ይቻላል። ሌላም ለመጠ ለመጠ ልክ ብዙ ቃል እንዲያረጋችሁ መለማመር ትችላላችሁ። ለዛሬ ዘንድላችሁ የመጣን ቪዲዮ የቃላት ምስረታ ይሄን ይመስላል። በኦንላይን መማርና መከታተል እንደምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም በኢሞ በዋትሳፕ አይበሉን መማር መከታተል ትችላላችሁ። ለዛሬ ዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሰናይ ቆይታ ይሁንላችሁ። ደህና ሁኑ።